መስቀሉ የሚያሳፍረን አይደለም። በእጃችን ይያዝ ነው፣ በአንገታችን ያሰር ነው የምናከብረው በዓሉ ይሄ ሁሉ የሚያሳፍረን አይደለም። ምክንያቱም በመስቀል ላይ የተከፈለልንን ዋጋ ይሄ መስቀል እኮ ቀጥታ። አሁን ተመልከቱ፣ እኛ መስቀሉን ስንተክል አሁን ብዙ ሰዎች እዛው መስቀሉ ጋር አይናቸው ዳርቆ ቀርቷል። እኛ መስቀሉን ስንመለከት መስቀሉ ቀጥታ ወዴት ይወስደናል? በዚያ ላይ ወደ ተከፈለው ዋጋ ይወስደናል። በዚያ ላይ የተከፈለው ዋጋ ወዴት ይወስደናል? ያንን ዋጋ ወደ ከፈለልን ወደ ክርስቶስ ይወስደናል። እኛ እዛ ደርሰናል። ሰዎቹ እዚሁ ላይ ፈጥተው ነው ያሉት። ብረት እኮ ነው እንጨት እኮ ነው ይላሉ። እዚሁ ላይ ደርቀ ነው ያለ። እኛ አልፈን ሄደናል። በመስቀሉ ተሸጋግረን፣ በመስቀሉ ላይ ወደ ተከፈለልን ዋጋ በመስቀሉ ላይ የተከፈለልን ዋጋ አልፈን፣ ዋጋውን የከፈለልን ክርስቶስ ጋር ደርሰን በእቅፉ ተሰብስበናል። እውነቱ ይሄ ነው። እውነት ለመናገር በዓለም ላይ በርካታ ክርስቲያኖች አሉ። በርካታ ክርስቲያኖች ከኢትዮጵያ ኦርቶዶክስ ተዋሕዶ ውጭ ብዙ አብያተ ክርስቲያናት አሉ። በዓለም ላይ ክርስቲያንን የሚሉ መስቀሉን አርማቸው ያደረጉ አሀት አብያተ ክርስቲያናት፣ ከእኛም ጋር በዶግማ የሚመሳሰሉ በርካታ አብያተ ክርስቲያናት አሉ። መስቀሉን አርማቸው ያደረጉ በመስገጃ ስፍራቸው በቤተ ክርስቲያናቸው ላይ መስቀሉን የሰቀሉ እንዲሁም ደግሞ በእጃቸው መስቀሉን የያዙ የሚባርኩበት፣ የሚባረኩበት በአንገታቸው ላይ መስቀሉን የሚያስሩ በርካታ ክርስቲያኖች አሉ። የመስቀሉን በዓል ግን በዓለም አቀፍ በዩኔስኮ አስመዝግባ ትልቅ እውቅና እንዲኖረው ያደረገችው ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስለዚህ ይህንን በዓል ነው እያከበርን ያለ ነው። በአጭሩ አንገታችሁ ላይ መስቀል ስታስሩ ይሄ ምንድን ነው ሲሏችሁ፣ የተሰቀለልኝን ጌታ ለአንተ ለአንቺ የምመሰክርበት ቋንቋ ነው በሉ። ምንድን ነው ይሄ መስቀል ሲሏችሁ፣ በመስቀሉ ላይ የተከፈለልንን ዋጋ ለዓለም የምንናገርበት ቋንቋችን ነው በሉ። ምንድን ነው ይሄ መስቀል ቢሉ፣ ጠላት ዲያብሎስ ሲያፍርበት ነው በሉ። ሞት የተገደለበት ነው በሉ። ህይወት ያገኘንበት ነው በሉ። የተዘጋው በር የተከፈተው በዚህ በመስቀሉ ላይ በተከፈለው ዋጋ ነው። ዝንቱ መስቀል ለአዳም ዘአግብኦ ውስተ ገነት ይህ መስቀል አዳምን ወደ ገነት ያስገባው መስቀል ነው። በመስቀሉ ላይ በተከፈለው ቤዛ በመተከፈለው ዋጋ ነው አዳም የገነት በር ተከፍቶለት ወደ ገነት የተመለሰው ከገነት ወጥቶ የነበረው አድራሻው ተቀይሮ የነበረው አዳም ገነትን የወረሰው ወደ ገነት የገባው በዚህ በመስቀል ላይ በተከፈለ ዋጋ። መስቀልን ስታዩ እንደ ዋዛ ነገር አትቁጠሩት። ከቃላት በላይ የሆነ ዋጋ ተከፍሎበታል። ደሙ ፈሶበታል። በመስቀል ላይ ነው ጌታ ውድ ነፍሱን ለሁላችንም እንካችሁ ብሎ የሰጠ ነፍሱን አሳልፎ የሰጠው በዚህ መስቀል ላይ ነው። ትልቅ ዋጋ ተከፍሎበታል። አይከናችን ነው፣ ጌጣችን ነው። ይህ የምናጌጥበት ጌታችን ጌታችን ጌታ መስቀሉ ደሙን ያፈሰሰበት ስለዚህ የመስቀሉ በዓል ስናከብር ይህንን ሁሉ እያሰብን ነውና፣ አምላካችን እግዚአብሔር በዓሉን እንደዚህ ያለ ሁኔታ እንድናከብር የፈቀደልን ስሙ ለዘላለሙ የተመሰገነ ይሁን። ባለማወቅ በቅድስት ቤተክርስቲያን ላይ የጥላቻ ንግግር የሚናገሩ ቤተክርስቲያንም ስሟን ለማጠልሸት የሚያስቡ ወገኖችን ግን በእውነት በሰዋዊ መንፈሳቸው አይመስለኝም። የሰይጣን መንፈስ፣ የአጋንንት መንፈስ፣ አጋንንታዊ የሆነ ትላቻ ነው እና አጋንንቱን ከእነሱ ላይ እግዚአብሔር ይገስጽልን፣ እነሱን ወደ ልባቸው ይመልስልን። አንዳንዶቹም ሲያደርጉት በነበሩት ነገር ይቅርታ ይጠይቃሉ። እንደ ወደ ልባቸው ተመልሰው ይቅርታ መጠየቃቸው ጥሩ ነው። እግዚአብሔርም እኮ ይቅርታ ነው ቢሻ እውነት ካለጥ ከሆነ ይቅርታ ነገር ግን እቺ ምድር እኮ የማናት እቺ ምድር ለእግዚአብሔር ምድር በምልአ ዓለምኒ ኵሎሙ እለ ይነብሩ ወስቴታ ዓለምና ምድርና መላ በዓለም ያለው ሁሉ ነገር የእግዚአብሔር ነው የእግዚአብሔር ነው የእግዚአብሔር በሆነው ምድር ሁላችንም በጋራ ነው የምንኖርበት እየሰማችሁ የጋራ መሬታችን ነው ስለዚህ ዝም ብሎ አንዱ ከመሬት ተነስቶ አንዱን እየገፋ የሚኖርባት ሳይሆን እቺ ምድር ሁላችንን ተስማምተን በጋራ የምንኖርባት ነው። ምናልባት ጫካ ሊሆን ይችላል እኮ፣ አውሬዎችም ይኖሩበታል። ሌሎቹም ፍጥረታት ጠቅላላ ይኖሩበታል። ፍጥረታቱ ጠቅላላ ይኖሩበት ዘንድ ነው ምድርን የፈጠረ። የናይገሌ የናይገሌ ብቻ አይደለችም። የሁላችንም ናት። የወደደ ያምናል፣ ያልወደደ ይተዋል። ስለ እምነት ስለ ክርስትና ጉዳይ ከሆኑ እና ክፉ የሚያስቡትን ሁሉ በጎ ያስመክርልን በጎ ያሳስብልን። እኛም ደግሞ ከቆምንበት ከነጻነት መድረክ ላይ ሳንወርድ ወደ ባርነት ሳንወርድ ነጻነታችንን ይዘን እንድንኖር የእሱ መልካም ፈቃድ ይደረግልን። በነጻነት ልንኖር ክርስቶስ ነፃ ወጣ የተባለው ነፃ የወጣ ነው በዚህ መስቀል ላይ በተከፈለ ዋጋ ነው እና ይሄ ነፃነታችንን ማስጠበቅ ይኖርብናል እንግዲህ ወደ ባርነት ቀንበር እንደገና በባርነት ቀንበር አትያዙ። ያ ማለት አትመለሱ ወደኋላ። የክርስትና ጉዞ ወደፊት እንጂ ወደኋላ የለውም፣ የለው የኋላ ማሽን የለውም። ክርስትና ሁልጊዜ ክርስትና ክርስትና ወደፊት ብቻ። ምክንያቱም ልንደርስበት የጀመርነው ጉዞ አለ፣ አልደረስም ገና እየተጓዝነው፣ ብዙዎቻችን ስንደርስ ነው የምንቆመው በመንገደ ወራጃ አለ ይባል ሁልጊዜ እንደምነግራችሁ የአውሮፕላን ጉዞ ና የክርስትና ህይወት ጉዞ እንደው መንገድ ላይ ደርሶ ወራጃ አለ ይባል አውሮፕላን ላይ ወራጃ አለ ብሎ እንደምንም እንዲያወርዱት እንኳን ቢደረግ ከዚያ በኋላ መሬት ሳይደርስ ሰውየው ምን ሊሆን እንደሚችል አስቡ እንደዛ ነው ከክርስትና መድረክ ላይ መፈንገድ ወራጃ አለ ብለው መውረድ ያው ለእንደዚህ ያለ ሞት መጋለጥ ካልሆነ በስተቀር ለሌላ ለምንም አይጠቅምም በአሉን በሰላም በፍቅር እንድናከብር የፈቀደልን አምላካችን ስሙ ለዘላለሙ የተመሰገነ ይሁን።